ዛሬ ከነበሩ ዓለም አቀፍ እውነቶች መካከል አንደኛው ሜዴ ነው። ዓለም አቀፍ የሰራተኞች ቀን ሲከበሩላል። ወደዚያ ርዕሰ ጉዳይ ደግሞ የሚወስደንን ጉዳይ እናነሳለን። በአሰሪና ሰራተኛ መካከል ያለው ግንኙነት እንዲጎለበት፣ የስራ ላይ ደህንነት ተጠበቀ እንዲሆን፣ እንዲሁም የኢንዱስትሪ ምርትና ምርታማነት እንዲጨምር መንግስት ትኩረት ሰጥቶ እየሰራ ይገኛል። ይህ የተባለው ደግሞ ዓለም አቀፉ የሰራተኞች ቀን በኢትዮጵያ ለ50ኛ ጊዜ በተከበረበት ወቅት ነው። ባለፉት ሶስትና አራት አመታት ውስጥ እንደ ሀገር ለተደረገው የኢኮኖሚ ሪፎርም ዋነኛ አቅም ለሆነው ሰራተኛ የስራ እድል ተጠቃሚ እንዲሆን ከማስቻል ባሻገር ሰፊ የኢኮኖሚ ምህዳር እንዲፈጠር በማድረግ አበረታች ስራ መሰራቱን የስራና ክህሎት ሚኒስቴር አስታውቋል። ባለፉት አመታት በሀገራችን ብዛ ዘርፍና መጠነ ሰፊ ሪፎርሞች ሲካሄድ መቆየቱ ይታወቃል። ከነዚህም መካከል የግሉ ዘርፍ በኢኮኖሚ ላይ ያለውን ሚና ከፍ ለማድረግ ለግሉ ዘርፍ ዝግ የነበሩ የኢኮኖሚ ሴክተሮችን በመክፈት በመንግስት ይዞታ ስር የነበሩ ድርጅቶችን ፕራይቬታይዝ በማድረግ የግሉ ዘርፍ በኢኮኖሚ ላይ ከፍተኛ ሚና እንዲጫወት በማድረግ ላይ ይገኛል። ይህም ምርትና ምርታማነትን በመጨመርና ለበርካታ ዜጎች የስራ ዕድል በመፍጠር የጎላ አስተዋጽኦ እያበረከተ ይገኛል። ከዚህ ቀደም በአሰሪና ሰራተኛ መካከል የነበረው የተዛባ ትርክት ማለትም የአለቃና የሎሌ ግንኙነት አብቅቶ ሰጥቶ በመቀበል መርህ ላይ መሰረት በማድረግ ኢንዱስትሪው ያለ ሰራተኛ፣ ሰራተኛውም ያለ ኢንዱስትሪ መኖር እንደማይችል ግንኙነቱ በምክክር እና በመደጋገፍ ላይ የተመሰረተ እንዲሆን ለማድረግ ሲሰራ ቆይቷል ምክክርን ባህል ማድረግ የምንፈልገውን ሀገራዊ ኢንዱስትሪ ልማት የሚያመጣና የስራ ባህልን የሚያሳድግ የኢንዱስትሪ ሰላምን የሚያሰፍን በመሆኑ ትኩረት ተሰጥቶ ይሰራል። ዓለም አቀፍ የሰራተኞች ቀን በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት ምቹ የስራ ሁኔታ ለማህበራዊ ፍትህ በሚል መሪ ቃል በዛሬው ዕለት ተከብሯል። የዘገበው ሪፖርተራችን ሚልኪያስ አዱኛ ነው።